የዓለማችን ታላቁ ሙዚየም የፈረንሳይ ኩራት ምልክት የሆነው ሎቭር አሁን የወንጀል ቦታ ሆኗል። ይህ ታላቅ ተቋም ዛሬ ዓለምን ባስደነገጠ ዘመናዊ የስርቁ ድርጊት ተመቷል። ታሪኩ የጀመረው ባሳለፍነው እሁድ ጠዋት ጎብኚዎች ገና ወደ ሙዚየሙ እየገቡ ባሉበት በጠራራ ፀሐይ ባይባልም በብርሃን ነበር። አራት የተካኑ ሌቦችን የያዘ ቡድን በግልጽ በሚታይ ሁኔታ የሜካኒካል መሰላል የተገጠመለት መኪና ተጠቅመው በቀጥታ ወደ ጋለሪ ዳፖሎን የመጀመሪያ ፎቅ መስኮት ደረሱ። ይህ ጋለሪ የፈረንሳይን ንጉሳዊ ጌጣጌጦች በውስጡ የያዘው እጅግ ያጌጠ የሙዚየሙ ክፍል ነው። ይህ ሁሉ የሆነው በጥቂት ደቂቃዎች ውስጥ ነበር። ታዲያ በአፈ ታሪክ ውስጥ ብቻ የምንሰማው ይህ የሌብነት ድርጊት እንዴት በታሪክ እጅግ ደህንነቱ የተጠበቀ ነው የሚባለውን የሉቭር ሙዚየም ውስጥ ሊፈጸም ቻለ? ድርጊቱ እጅግ ፈጣንና ስልታዊ ነበር። ሁለቱ ሌቦች በባትሪ የሚሰሩ መቆረጫ መሳሪያዎችን ወይም ዲስክ ከተርስ በመጠቀም መስኮቱን ሰብረው ከገቡ በኋላ በጥበቃ ላይ የነበሩ ጠባቂዎችን በመሳሪያዎች አስፈራርተው አስቀመጡ። ከዚያም የጌጣጌጥ መያዣዎችን ሰባብረው ዘጠኝ ውድ ንብረቶችን ሰርቀው ወጡ። በሰባት ደቂቃ ብቻ። ሁሉም የተሰረቁት ዕቃዎች የፈረንሳይ የ19ኛው ክፍለ ዘመን ንጉሳዊ ቤተሰብ ትሩፋቶች ናቸው። በእነዚህ ውድ ዕቃዎች ላይ በሺዎች የሚቆጠሩ አልማዞችና ሌሎች የከበሩ ማዕድናት ተቀርጸውባቸዋል። ከተሰረቁት መካከል የናፖሊዮን ሶስተኛ ባለቤት የነበሩት የኢምፕሬስ ዩጄኒ ብሮሽና ጥንድ የኤሜራልድ ጉትቻዎች ይገኙበታል። አስገራሚው ነገር ግን የኢምፕሬስ ዩጄኒ ዘውድ በስርቆቱ ቦታ አቅራቢያ ተጥሎ መገኘቱ ነው። ሌቦቹ በችኮላ ወድቀው የጣሉት ይመስላል። ይህ ዘውድ በወርቃማ ሞራዎች ያጌጠ ሲሆን 1354 አልማዞችና 56 ኤመራልዶች የተለበዱበት ነበር። መርማሪዎቹ አሁን ዘውዱ ላይ የደረሰውን ጉዳት እየመረመሩት ነው። በዘርፉ ያሉ ባለሙያዎች እንደሚሉት ወንጀለኞቹ እንዲህ ያሉ ጌጣጌጦችን የሚመርጡት በቀላሉ ከፋፍለው በመሸጥ ገንዘብ ማግኘት ስለሚችሉ ነው። የኪነ ጥበብ ስራዎች ግን በቀላሉ የሚታወቁ በመሆናቸው ለመሸጥ አስቸጋሪ ናቸው። ለዚህም ነው የተሰረቁት ዘጠኝ እቃዎች ታሪካዊና ባህላዊ ዋጋቸው ሊተመን ከሚችለው በላይ የገንዘብ ዋጋ ያወጣሉ ተብሎ የሚታሰበው። ይህ አሳፋሪ ክስተት ከግማሽ ሚሊዮን በላይ የሚቆጠሩ ታሪካዊ ንብረቶችን የያዘውን የሉቭር ደህንነት ስርዓት ላይ ከባድ ጥያቄዎችን አስነስቷል። ክዋኔው ከአራት እስከ ሰባት ደቂቃ ባልሞላ ጊዜ ውስጥ መጠናቀቁ የሌቦቹ የሙያ ደረጃ ከፍተኛ እንደሆነ ያሳያል። የፈረንሳይ ፕሬዝደንት ኢማኑኤል ማክሮን በጉዳዩ ተቆጥተው ወዲያውኑ ምላሽ ሰጥተዋል። በሎቨር የተፈጸመው ስርቆት እጅግ ለምንወደው ቅርስ፣ ለታሪካችን የተሰነዘረ ጥቃት ነው በማለት አጥፊዎቹን ለፍርድ ለማቅረብ ቃል ገብተዋል። ይሁን እንጂ የሙዚየሙ ሰራተኛና የሰራተኛ ማህበር መሪ ኤሊስ ሙለር እንደሚሉት የደህንነት ችግሮች ለወራት ሲነገሩ ቆይተዋል። የደህንነት ሰራተኞች ለወራትና ለወራት ማስጠንቀቂያ ሰጥተዋል። ነገር ግን አመራሩ እነዚህን ሁሉ ማስጠንቀቂያዎች ችላ ብሏል በማለት አሁን የተፈራው የመዝረፍ አደጋ መድረሱን ተናግረዋል። ቀደም ሲል ፕሬዚዳንት ማክሮን ሙዚየሙን ለማደስ በመቶ ሚሊዮኖች የሚቆጠር ዩሮ ወጪ የሚጠይቅ የማስፋፊያ ስራ እቅድ አድርገው ነበር የእቅዱ ትኩረት ጎብኚዎቹን ማስተናገድና የተበላሹ ህንፃዎችን መጠገም ቢሆንም አሁን ግን የደህንነት ጉዳዮች ቅድሚያ ሊሰጣቸው እንደሚገባ ግልጽ ሆኗል ይህ በሉቭር ላይ የተፈጸመው ዘመናዊ ስርቆት አዲስ ክስተት አይደለም ሙዚየሙ በታሪክ እጅግ አሳፋሪ የሆነ ስርቆት ዘመን አልፎበታል በ1911 ዓ.ም በአንዲት ሰኞ ጠዋት ዓለም የኪነ ጥበብ ታላቅ ሚስጥር ተጋርጦባት ነበር። የሊዮናርዶ ዳቪንቺ ሞናሊዛ ከግሪዳ ላይ ጠፍታ ነበር። ይህ ስርቆት የተፈጸመው በወቅቱ በሙዚየሙ የጥገና ሰራተኛ በነበረው ቪንቼንዞ ፔሩዣ ነበር። ቪንቼንዞ ከሥራ ሰዓት ውጪ በሆነ ሰዓት ከሙዚየሙ ውስጥ ተደብቆ ከቆየ በኋላ ስዕሏን ከማቀፊዋ ላይ በቀላሉ አውልቆ በጃኬት ውስጥ ደብቆ ሙዚየሙን በግልጽ ለቁ ወጣ። ለሁለት ዓመታት ያህል ሞናሊዛ የት እንደገባች ማንንም አያውቅም ነበር። ፈረንሳይ በሐዘኑ ስትዋጥ፣ የአውሮፓ ጋዜጦች ገጾቻቸው በሙሉ በዚህ ዜና ተሞሉ። አንዳንድ ሰዎች ታዋቂውን ጸሐፊ ጊዮም አፖሊኔርና የኪነ ጥበብ ባለሙያ ፓብሎ ፒካሶን እንኳን ሳይቀር በጥርጣሪ መነጽር ተመልክተው ነበር። በመጨረሻም በ1913 ዓመተ ምሕረት ቪንቼንዞ ፔሩዣ ስዕሏን ለሽያጭ ወደ ፍሎረንስ ሲወስዳት እጅ ከፍንጅ ተያዘ። ፔሩዣ የፈጸመውን ድርጊት የፈረንሳይ ቀኝ ግዛት ስርቆትን ለመመለስ እንደሚያስችል የወሰነው የሀገር ፍቅር ተግባር እንደሆነ ተናግሮ ነበር። ይህ አስገራሚ ክስተት ነው ሞናሊዛን ከስዕል ወደ ዓለም አቀፍ ዝና ምልክት ያሸጋገራት። ከስርቆቱ በኋላ ስዕሉ በዓለም ላይ ታዋቂነቱ ከማንም በላይ ከፍ አለ። ታዲያ ያ ሌባ ስሙን ለማስጠራትና የሀገር ፍቅርን አስቦ ሳለ የዛሬዎቹ ሌቦች የሚሰርቁት ውድ ጌጣጌጦችን በቀላሉ ለመበተንና ለመሸጥ ነው። ይህ ደግሞ በጊዜ ሂደት የዓለም የወንጀል አስተሳሰብ እንዴት እንደተቀየረ የሚያሳይ ነው። የጥበብ ስራዎችን መልሶ ማግኛ ጠበቃ የሆኑት ክሪስቶፈር ማሪኔሎ እንደሚሉት እነዚህ ቅርሶች በጣም የታወቁና ይፋ የሆኑ ናቸው ሌቦቹ የድርጊታቸውን ክብደት አልተረዱትም ይላሉ። እነዚህ ቅርሶች ላይ ያለው ዋጋ ከአልማዝና ወርቅ ዋጋ በመቶ እጥፍ ይበልጣል፤ ምክንያቱም ታሪካዊ ዋጋው እጅግ ከፍተኛ ስለሆነ ነው። መርማሪዎች አሁን በጊዜ ውድድር ውስጥ ናቸው። ዘራፊዎቹ የጌጣጌጦቹን ታሪካዊ ፋይዳ ለጭራሽ አይመለከቱም። የነሱ ዓላማ ጥሬውን አልማዝ፣ ሰንፔርና ኤመራልድ ማግኘት ብቻ ነው። እነዚህ ጌጣጌጦች ለመሰባበርና ሙሉ በሙሉ ክትትል የማይደረግባቸው ለማድረግ ወደ አንትወርፕ፣ ቴላቪቭ ወይም ህንድ ባሉ ዓለም አቀፍ የጌጣጌጥ ማዕከላት ለመውሰድ ያስባሉ ተብሎ ይጠበቃል። እነዚህ ሌቦች በስተመጨረሻ ቢያዙም እንኳን እንደ ሌሎች ታሪካዊ ስርቆቶች ሁሉ ጌጣጌጦቹ ግን በፍጹም ላይመለሱ እንደሚችሉ ባለሙያዎች ስጋታቸውን ይገልጻሉ። ይህ አሳፋሪ ስርቆት የሉቭርን ብቻ ሳይሆን አጠቃላይ የፈረንሳውያንንና የዓለምን ማህበረሰብ ያንገበገበ ክስተት ነው። አንድ የባህል ምልክት በወንጀለኞች ሲደፈር የደህንነት ጥያቄው ከአንድ ሙዚየም አልፎ የሀገር ጉዳይ ይሆናል። እንግዲህ ቤተሰቦች፣ የሉቭርን ሌቦች ማደን ቀጥሏል። እናንተ ከዚህ ታሪክ ምን ተማራችሁ? በዓለም ላይ ስለተከሰቱ ሌሎች አስገራሚ ስርቆቶችስ አስተያየት አሉት። በሚቀጥለው ጊዜ የበለጠ ትኩረት የሚስብ የዓለም ታሪክን ይዘን እንመለሳለን። እስከዚያው በሰላም ቆዩ። ቪዲዮ ከተመቻችሁ ላይክ ያደርጉልን።